ዛሬ የማጠብቁትን ግብዳ ነው የማወርድባቸው። አረ ኤርሚ ምን አይነት ሰውነህ፣ የአንተ መጫወቻ ሆኜ ቀረው ብላቸው፣ ራሳችሁን እስክትጸጸቱ ድረስ። ሰላም ፋሚሊ እንዴት ናቸው? የተወደዳችሁና የተከበራችሁ የኤርሚ የዩቱብ ተከታታዮች፣ እንደዚሁም የፌስቡክ የቲክቶክ ተከታታዮች እንዴት ናችሁልኝ? ዛሬ ይዤባቸው የመጣሁት ግብዳ የማጠብቁት፣ የማጠረጥሩት ግብዳ ነው ይዤባቸው የመጣሁት። ግን ከዛም በፊት በስደት ላይ ለምትኖሩ እህት ወንድሞቼ አንድ ምክር መለገስ እፈልጋለሁ። ያው ከእናንተ ባላቅም ዛሬ እስ አንድ ምክር ትማሩበት አላችሁ ብዬ አስባለሁ። ምክንያቱም ከኔ አንፃር ካያችሁት በጣም ትማሩበት አላችሁ። ለነገ ህይወታችሁ ሪስክ ይሆናችኋል። በጣም አሪፍ ታገናዝቡበት አላችሁ እና ሰው እሱ ምንድን ነው ልመክራችሁ የምፈልገው ምክር ስደት ላይ መታችሁ ለምሳሌ በሰው ሀገር ላይ እየኖራችሁ ፍቅር ምናምን ምናምን እያላችሁ የምትጃጃሉ ሰዎች፣ አዎ እንደዚህ ስላችሁ ላይዋጣችሁ ይችላል ግን እኛ አንድ ሰው ከሀገሩ ሲወጣ ሴት አቶ ወይም አንድ ሴት ወንድ አታ ፍቅር ፍለጋ አይደለም የሚወጣቸው፣ ራሳችንን ለመለወጥ የነገ ህይወታችንን ለማሻሻል ሰርተን የተሻለ ደረጃ ለመድረስ ደግሞ ከመቶ ፐርሰንቱ ሀምሳ ፐርሰንቱ ቤተሰቡን ለማገዝ ቤተሰቡን ለመርዳት የመጣ ነው። ግን እዛ በሄዱበት ሀገር ላይ ወይም በተሰደዱበት ሀገር ላይ ያማንነታቸውን ይረሱታል። መተው እዚህ ፍቅር ምናምን እያሉ ይጃጃላሉ። አሁን እንደዚህ ስላችሁ ላይገባችሁ ይችላል። ምክንያቱም እኔን የምታቁ ጀስት በቲክቶክም ሆነ በዚህ አፍቅሬ ምናምን ስል ጀስት አፍቅሬ ስፖስት ንግስቴ፣ ህይወቴ ስል ነው የምታቁ። ዛሬ ግን ትክክለኛውን ኤርሚን አስተዋውቃችኋለሁ። በቃ ትክክለኛው ኤርሚያስ ማነው? ነው ትክክለኛው ኤርሚያስ የዛሬው እኔና እኔ ብቻ ነን። ስለዚህ እናንተ በተለይ ሳኡዲ አረቢያ የምትኖሩ ሰዎች ታውቁታላችሁ የመጣንበት መንገድ ጭራሽ ለመጣችሁበት ዓላማ ሳይሳካ የምመክራችሁ ወንድም ሆንክ ሴት፣ የመጣበት ዓላማ ሳይሳካ ፍቅር ምናምን እያላችሁ እንዳትጃጃሉ። በቃ ይሄ የኔ ምክሬ ነው። አስባችሁታል? ያንን ባህር ህይወታችንን ሸጠን መተን እዛ ድንበር ላይ ሞትን አልሞትን እያለን ተሳከን እንደገና ኋላ ቦታ ዘመድ ያስገባልን አላስገባን በሰርቶ አምተው ካዱን አልካዱን እያለን ስንት ስቃይ ቅማል ያልበለዋለ እራሳችሁ ቅማል ባይሰራ ለራሱ ከሌሎቹ እዛ ከከረሙት እየተጋባ ቅባሌ አልበላኝም የሚል ካለ በየመን መጡ ሳውዲ አረቢያ እኔ አሲዝ አለሁ። እና ያን ሁላ መከራ አልፈን አንድ ቢጃማ አምስት ቀን ስድስት ቀን ለብሳችሁ ገላችሁን ሳትታጠቡ አምስት ቀን ስድስት ቀን ከርማችሁ መታችሁ ሳውዲ አረቢያ ስትመጡ ፍቅር ምናምን እያላችሁ አትጃጃሉ። በቃ በተለይ ሳውዲዎች፣ የአሁን ዱባይ ሌላ ኳተር ምናምን ያለው ሀገር ይሻላል። የሚሄዱትም ጀስት ከአዲስ አበባ ተነስተው የሚፈልጉበት ቦታ ነው የሚያርፉት። እኛ ሳውዲ አረቢያዎች ግን ዓላማችንን ሳናሳካ ፍቅር የሚያስፈልገን ሰዎች አይደለንም። በተቀሉ አዎ፣ አሁንም ይሄን ስላችሁ በቃ ትክክለኛውን ኤርሚን እኔን ዛሬ አስተዋውቃችኋለሁ። ምን አይነት ልጅ ነኝ? ኤርሚ ምን አይነት ሰው ነው? እና ዓላማችሁ ላይ ትኩረት አድርጉ። ትክክለኛው ኤርሚ ዛሬ ነው የሚወልቀው። በቲክቶክም በዩቱብም በፌስቡክም እስከ ዛሬ አልወጣም ነበረ። ኤርሚ አፍቃሪ አላዛኝ ነበረ ግን አሁንም እንደዚህ በቃ ታዝባችሁ ነው እያያችሁኝ ያላችሁ፣ ተደናግራችኋል። እና እኔ ሳውዲ አረቢያ ስመጣ ቤተሰቤን እናቴን ለማስደሰት እናቴን ለመርዳት ራሴን ለመለወጥ ከትላንትናው ህይወቴ ዛሬን የተሻለ ለማድረግ እንደዛ ስላችሁ፣ ለምሳሌ ያን ባህር ያን ድንበር ላይ ስንት ጥይት አልፋችሁ መታችሁ፣ በዛ ማንነታችሁ ተጸጸተዩ ያልኳችሁ አይደለም ያ ማንነታችሁ ያ የትላንትናው ጊዜ ልትማሩበት እንጂ ልትጸጸቱበት አይገባም። አሁን እዚህ ጋር መታችሁ ያንን እያስታወሳችሁ እኔ እኮ እንደዚህ መጥቼ የነበረ ብላችሁ እራሳችሁን ልታጨናንቁ በፍጹም አይገባም። በዛ ከታበሩበት ግን ተማሩበት። ከአገር የወጣ ነው ምን ፍለጋ ነው የሚለው ላይ ትኩረት አደርጉ። ከአገር የወጣሁት እኔ ገንዘብ ፍለጋ ነው። በቃ እውነቱን ልንገራችሁ እራሴን ለመለወጥ ነው። ነገ የተሻለ መኪና የራሴን ገዝቼ ለመንዳት ነው። የራሴ ጽድት ያለ ብሎኬት ቤት እንዲኖረኝ የራሴ የሆነ ወጣ ብዬ የምገባበት ደህና ሱቅ እንዲኖረኝ ነው። በቃ የተቻለኝን ነገር ነገን ህይወቴን ለማስተካከል ነው። ከዛም በመቀጠል ደግሞ እናቴን ለማስደሰት ነው። በቃ እናቴን ለመርዳት ነው፣ የምትፈልገውን ነገር ለማድረግ መሰረታዊ ፍላጎቷን ለማሟላት። ምክንያቱም አንድ እናት አንድ ልጅ ስታሳድግ ብዙ ነገር ተጠብሳ ነው የምታሳድገው። የየወላችሁንም አላውቅም። የኔ እናት እዚህ ለመድረሻ የስኬቴ እሷ ነው። ግን እኔን ለማሳደግ ደግሞ እኔም በጀርባዋ እንደገና ጄሪካን ገጠር ነበር የተወለዱበት ቦታ። ጄሪካን በጭንቅላቷ እንደዚሁም እኔም በጀርባዋ እንጨት በጭንቅላቷ እየተሸከመች ነው ያሳደገች። ነገ እሷን በቃ አይደለ ካለንበት ደረጃ ከፍ ለማለት በዚም በሶሻል ሚዲያም በስራዎችም እኔ በስራ ፈጣሪ ይመስገን፣ በጣም አሪፍ ስራ ነው የምሰራው። በዛ ላይ ደግሞ ከሰዎች ጋር ያለኝ ኮኔክት ያለኝ ቀረቤታ ማንም ሳውዲ አረቢያ ላይ እንደኔ ይኖር ዘና ብዬ አይታችሁኝ ከሆነ ከተማ ነው የምውለው። የሚነዱትን መኪና ነድቼ ነው ከነሱ ጋር የሚበሉትን በልቼ ነው። በቃ ከሰዎች ጋር ቀረቤቴ በጣም አሪፍ ነው። ግን የወጣሁበትን ዓላማ አረሳም። የወጣሁበት ዓላማ ለምንድን ነው? ራሴን ለመለወጥ፣ ቤተሰቦቼን ለመለወጥ። አሁን ደግሞ ፈጣሪ ይመስገን ከአንድም ሁለት ሶስት ሆነናል። እህቶችም ሁለቱም እህቶችን በሰላም ገብተውልኛል። ለእኔ ደግሞ ያ አንድ ትልቅ ስኬቴ ነው የእህቶቼ እዚህ መምጣት። አሁን እኔ የሆነ ነገር ቢደርስብኝ። ሳውዲ ስመጣ ከቤት ውስጥ እኔ ብቻ ነበርኩ አሁን ግን እህቶቼን አምጥቻለሁ አሁን አንድ ስኬት ተሻገርኩ ማለት ነው እኔ የሆነ ነገር ተይዤ ብገባ እናቴንም እኔንም ይረዱና ላያችሁ ዛሬ የትላንትናው መጎዳቴ ለዛሬ ይጠቅሞኛል ትላንትና አንድ እህቴን ሳመጣ ማለት ነው ፈጣሪ ምስክሬ ነው እምላችሁ እኔ ገና የመጣሁበትን ዕዳ ከፍዬ ስጨርስ ነው እህቴ የገባችሁ ግን እድሜ ለሶሻል ሚዲያ በቲክቶክ የተዋወቋቸው እንደዚሁም እንደዚሁ የምግባባቸው ሁሉም በቻላቸው አቅም አበድረውኝ እህቴ እዚህ ደረጃ ደርሳለች አሁን ደግሞ እኔ የተሻለ ደረጃ ደረሱ፣ አንድ ስኬት ከፍ አልኩ ማለት ነው። የሆነ ችግር ቢመጣብኝ ምንም ነገር የሚያሰገኝ ነገር የለም እህቶች አሉልኝ። እና ደግሞ ከይን ብሌ ላይ ፕሌን በላይ የመሳሳለት በጣም ምርጥ ወንድማለኝ። በዚሁ አጋጣሚ ሀብኒዮም ይባላል በጣም የሚወደው ጓደኝ ነው። እና ይሄን ልላችሁ የፈለግኩት ለምንድን ነው የወጣሁበት ዓላማ ራሴን ለመለወጥ እስከሆነ ድረስ የፍቅር ሕይወት እኔ አያስፈልገኝም ልላችሁ ፈልጌ ነው እና ሄለን ምንህና ካላችሁኝ እኔና ሄለን ጀስት ድራማ እየሰራን በዩቲዩብ መፈመስ ፈልጌ እኔም እንደሰው ዩቲዩበር መሆን ፈልጌ እንጂ ማንም በኔ ህይወት ፍቅረኛ ወፍ የለም። በቃ ይሄን ስትሰሙት አብዛኞቻችሁ ግራ ሊገባችሁ ይችላል። ጀስት እኔ ራሴን ለመለወጥ በማንኛውም ነገር በዚህ እድሜ መስራት አለብኝ ብዬ ስለወሰንኩ ብቻ ብዙ ነገር እየተባልኩ በሶሻል ሚዲያ ስሜ ብዙ ነገር እየተዘቀዘቀው ጀስት ሰግቼ የምሰራው ነገን የተሻለ ለማድረግ ነው። እንደዚሁም እናንተ የዩቲዩብ ቻሌንጅ ጀምሬያለሁ። ሁላችሁም በዩቱቡ ቻሌንጅ ተሳተፉ። አብረን እንደግ፣ ነገ የተሻለ ደረጃ እንደርሳለን። በአሁኑ ሰዓተኛ በተለይ እስከ 23 እስከ 24 እድሜ በታች ያለን ሰዎች ፍቅር አያስፈልገንም። በቃ ስራ ስሩ፣ አላማችሁን አሳቡ። ይህንን አንድ ትምህርት ተወስዱበታላችሁ ብዬ አስባለሁ። ምክንያቱን እኔን የምታቆይ የአፍቃሪ ኤርሚ አፍቅሮ ያለቀሰው ስለ እሱ ደግሞ እንዴት እንዳለቀሰው ምናምን ነገ ቪዲዮ እሰራላቸዋለሁኝ። አሁን ባለው ነገር ቪዲዮ ሳላስረዝምባችሁ ላሳጥርላችሁ ብዬ ነው እና ሄለን እና እኔ ጀስት ለስራ ሄለን በነገራችን ላይ በጣም ምርጥ የስራ ሰው ናት። እሷም ለነገ ህይወቷ የምትፍጨረጨር ልጅ ናት። በቃ ሰርታ መለወጥ የምትፈልግ ልጅ እሷም ብዙ ነገር እየተባለች እንደዛ ሁሉን ነገር ያን ሁላ ስድ ማዕበል ተቋቁማ እየሰራች ያለችው ነገን የተሻለ ለማድረግ ነው። የመጣችው ከሀገር ስትወጣ ወንድ ጠፍቶባት ሳይሆን ህይወቷን ለመለወጥ ቤተሰቦቿን ለመለወጥ እራሷን የተሻለ ደረጃ ለማድረስ ስለሆነ እናንተም ጠንክራችሁ ስራችሁን ስሩ። በተለይ ሳውዲ አረቢያዎች በቃ ዱባይና፣ ኳተር በተለያዩ ሀገር ያሉት እንደኛ ያለ ተጽዕኖ አይደርስባቸውም። ምክንያቱም የሚመጡት አንደኛ በአየር ነው። እኛ ግን ስንት ያንን ሁላ ውሃ ስንት ቀን ተርበን፣ ስንት ቀን ተጠምተን፣ በጣም ብዙ ስቃ አሳልፈን ነው ሳውዲ አረቢያ የምንገቡ። ስለዚህ የመጣንበትን ሳንረሳ አለመርሳት ሳይሆን ደግሞ ተምረንበት በቃ ትምህርት ወስደንበት ትላንትና ኮኒያም ሁላ መንገድ አፋርጬ መጥቼ ዛሬ እንደዚህ መሆን የለብኝም። ነገሮችን በልክ ማድረግ። ይሄ ደግሞ በተለይ ደግሞ አሁን የሚያስጠላው ነገር ፍቅር፣ የዚህ ሀገር ፍቅር አይዘልቅም። በቃ አታፍቅሩ። እኔ እንደራሴ አታፍቅሩ ብዬ ነው። ካራ ብትፋቀሩ ለራሱ ጀስት በቃ ኦሪጂናል ቆየ ከተባለ ሁለት ወር ነው፣ ከዛ የዘለለ አይቆይም። እና ለማይሆን ነገር እድሜያችሁን አትክፉ። ስራ ላይ ፎከስ አድርጉ። ዩቱብ ቻሌንጅ ጀምር ያለው ዩቱቡን እየገባችሁ ቻሌንጁ ተከተሉ። በዛም ለነግራችሁ የምፈልገው ነገር የነገ ህይወታችሁን ለማስተካከል ዛሬ ላይ መስራት አለባችሁ። ብዙ ነገር ትባላላችሁ፣ ወደ ስራ ስትመጡ ግን አትስሙ። በቃ ማንንም ለማንም አትኑሩ። የራሳችሁን ህይወት ብቻ ኖሩ። ስራችሁ ላይ አተኩሩ፣ ስራ ስሩ። ከዛም በተረፈ የትላንትናውን ደግሞ ተማሩበት። ትላንት ባሳለፋችሁ ህይወታችሁት አትጸጸቱ። የትላንትናው ህይወታችሁ ለዛሬ ትምህርት ነው። በትላንትናው ተማሩ። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ እያደረጋችሁ አበረታቱ። ላይክ ያደረጋችሁ እንደዚሁም ኮሜንት ላይ የገባችሁ የምትፈልጉትን አስተያየት ስለ ዩቱብ ያልገባችሁን ነገር ጻፉልኝ፣ ያስረዳችኋለሁ። በዩቱብ ገና ከዚህ በላይ በደንብ አብረን እንደምንፈምስ አብረን እንደምናድግ ተስፋለን። እና ሄለን እና እኔ ጀስት ጓደኛሞች ለስራ አብረን ተመካክረን እንጂ ሄለንም ፍቅረኛ አደለችም። በኒውዮርክ ውስጥ ማንም ፍቅር የለም። አይ አም ሲንግል። እወዳቸዋለሁ